ትዳር ማለት ቀልድ አይደለም። ምን እየተደረገ ነው? ለትዳር እኮ ብዙ ዋጋ የሚከፈልለት ነው፣ ህይወት ነው። ተጀምሮ የሚቋረጥ ነገር አይደለም፣ ህይወት ነው። ስለዚህ በትዳራቸው መሀል ምን እቃቃ እየተጫወቱ ነው? እንደ ምን እየሆኑ ነው ብዬ ሁለቱንም እንትን እያልኩ ነበር። እና ነገሩ እየከረረ እየከረረ ሲሄድ በቃ እነዚህ ልጆች ምን እየሰሩ ነው ያሉት ልጅነት አልጨረሱም ወይ? ምን እየሆኑ ነው? በመካከላቸው ንፋስ እያስገቡ ነው? ለሴጣን እጣ ፈንታ እየሰጡት ነው ወይ ወይስ ምንድን ነው የሚሆኑት? እያልኩ በጣም እየተሰማኝ ነው። ትዳር ማለት ቀልድ አይደለም። ትዳር ህይወት ነው፣ የሚቀጥል ነገር ነው። የሚሰሙ ከሆነ ይህን ነገር ወደ ማስተካከል ደረጃ እንዲገቡ ሁለቱንም፣ አብርሽም ቢሆን ሩታዬም ብትሆን እየሆነ ያለውን ነገር እና እኔ ደግሞ እናት ነኝ። የከፈልኩትን ዋጋ ታውቃለች። ሩትም ቤተሰብ ምን ያህል ዋጋ እንደከፈለ ለነሱ ታውቃለች። ስለዚህ ይሄን ነገር ማስተካከል አለባቸው። ትዳር ነውና አብርሽም ቢሆን ምን እየሆነ ነው ያለው? ምንድን ነው የሚሰሩት? እኔ ደስ አላለኝም። በአጠቃላይ የሚሰሩን ነገር የሚሰራ ነገር ጠፍቷል እንዴ? ምን እየሆኑ ነው? ሌላውንም ተመልካቹን እያስጨነቁ በዚህ መሀል ደግሞ የነሱ ክፍተት አግኝቶ እነሱን ለማራራቅ ክፍተት እየሰጡ መሆኑን እየተረዱ አይደለም። ትዳር ትዳር ነው፣ ማንም ጣልቃ እንዲገባ አያስፈልግም። ስለዚህ ይሄን ነገር የሚያስተካክሉ ከሆነ ያስተካክሉት፣ የማያስተካክሉ ከሆነ ደግሞ የሚያስተካክሉበትን መንገድ እኔ ጀምራለሁ። እና ሳምንት ነው የምሰጣቸው ለዚህ ነገር፣ ወደ መስመራቸው ይግቡ። ካልገቡ ደግሞ ታውቃለች። ሩታም ታውቃለች የእኔን ባህሪ፣ አብርሽም ሊያውቅ ይገባዋል። ትዳር ነውና ይሄ የቃቃ ጫወታቸውን እዛ ይተዉት። ነግር ያለው ትዳር ትዳር ነው። ስለዚህ እንዲያስተካክሉ ጊዜ እሰጣቸዋለሁ። በሳምንት ውስጥ ይሄን ነገር ያስተካክሉ። አላስተካክልም ቢሉ ደግሞ ሁለቱንም ነው የማጋጨው። አብርሽም ቢሆን ሩታም ብትሆን ሁለቱም አሁን ለእኔ እኩል ልጆቼ ናቸው። ማስተካከል ካለባቸው ያስተካክሉ። የሚሰራ ነገር ሌላ ስራ ይስሩ። ትዳር ክቡር ነው ይወቁት። እኔ ነግሬያለሁ። ኋላ እኔ እንደዚህ አይነት ሳፋጣ ነገር እኔ አልወድም። ነግሬያቸዋለሁ። ያስተካክሉ ያስተካክሉ። ትዳራቸውን ይምሩ በስርዓት የያዙ። በቃ አያስፈልግም። እና ከእንግዲህ እነሱ ልጆች አይደሉም። ትዳር ከተጀመረ ወዲህ ትዳር ክቡር ነው ይላል። ትዳር ክቡር ነው። ትዳራቸውን ያክብሩ። እና ነግሪያቸዋለሁ ነግሪያቸዋለሁ፣ አስተካክሉ፣ ወደ መስመራችሁ ግቡ፣ ሰውን አታስጨንቁ። እስቲ ኡፍ፣ ስታስጨንቁ ብታዩ፣ የሚጨነቀው እየተጨነቀ ነው፣ የሚቀልደው ደግሞ እየቀለደ ነው። እኛ ለቀልድ አታውጡን፣ ቲክቶክ ላይም አታውጡን፣ በቃ ተናጋሪም አታደርጉን። ትዳር ነውና እኛ ለትዳር ዋጋ እንዲሰጠው እንፈልጋለን። ትዳር ቦታ አለው፣ ክብር አለው። እቃቃ ጫወታ አይደለም። ስለዚህ ወዳችኋለሁ፣ ሁለታችሁም ለእኔ እኩል ናችሁ። ስታጠፉ ደግሞ ሁለታችሁንም የግራውን ወደ ቀኝ እያረኩ በጥፊ እያጋጨው መስመር አስገባችኋለሁ። እወቋት። ትዕግስተኛ ነኝ፣ የዋህ ነኝ ደግሞ ታውቃላችሁ። ከተነሳብኝ ደግሞ ለሁሉም እኔ መስመር እንዲገባ ስርዓት እንዲይዝ ነው ምፈልገው። ማንኛውም ነገር ቢሆን በስርዓት በቃ ይህንን ነው ምላችሁ ውዶችዬ አድማጭም ተመልካችም አድናቂዎቻችሁ አይጨነቁ፣ የሚወዷችሁ በፍቅር እና። ትዳርን እንዴት ነው የምታዩት እናንተ? ትዳር ማለት ምን ማለት ነው ስትጀምሩት? ትዳር ውስጥ ውጣውረድ እንዳለ አታውቁም ነበረ እንዴ? ውጣውረድ አለ፣ ግን በጥንቃቄ ነው። ጥንቃቄ ያስፈልገዋል። ትዳር ቀልድ አይደለም። እንዲው አፈንግጩ አይደለም። ትዳር ማለት ዋጋ ይከፈልበታል። ስለዚህ እንደ ቀላል አትመልከቱት። ስርዓታችሁን ያዙ። እኔ ኮ ገና ከእናንተ ብዙ የምጠብቀው ነገር አለ። ብዙ ፍራችሁን ጠብቃለሁ። እድገታችሁ ማየት ፈልጋለሁ። እንዲሁ ነው እንዴ እንዲሁ። ትዳር የሚለው ምንድን ነው በሉ። ትዳር ማለት ምን ማለት ነው ወደሚለው ውስጥ እስቲ ግቡ። ትዳር ማለት የሰከነ ሕይወት ማለት ነው። ዋጋ የሚከፈልበት ነው። እንዲሁ ዝም ብሎ አይደለም። እንጣጥ ተብሎ እንደተወጣ የሚኖር አይደለም። ትዳር ማለት